እመ እንደታመምኩ አልቀረሁም። ዛሬ ማለት ነው፣ ዛሬ እንደታመምኩ አልቀረሁም። እንደታመምኩኝ እንደዚህ ፍዝስ ድንዝስ እንዳልኩ አልቀረሁም ማለት ነው እ እንደዚህ አዩ ስትሳድብ እኔ ባዩ ባዩ ስድብ ንግስቷን በምትሰድባት ስድብ እንዲህ እስከምጠወልግ ድረስ ታመሜ ያለሁ እስከምጠወልግ ተቆርጦ የወደቀ ቅጠል አይታችኋል አይደል? ተቆርጦ የወደቀ ቅጠል እስከምመስል ድረስ ታመሜ ያለሁ። ሰይድ ደግሞ ምክሬት ስለሰማ ያልኩህን ስለሰማ ስላደረግከው ደስ ብሎኛል። ዛሬ እንኳን ዛሬ ጠዋት እንኳን በደንብ ነበር ቀበቶ የለህም ወይ ብዬ ነበር ቀበቶ የለህም ወይ ምን ነው አንተ ቀበ ቀበቶ በደንብ ብትገርፋት ቀበቶ ለምንድን ነው የሌለ ቀበቶ አትለብስም ወይ ብዬ እንግዲህ ነግሬው ነበረ በነገርኩት መሰረት በደንብ በደንብ በደንብ ገርፏታል ማለት ነው በደንብ ዛሬ አንጀቴ ነው ቅቤ የጠጣው እንደዚህ ቅጣት ልጅ ነሽ ህጻን ልጅነሽ ብዬ ነው ምናምን የሚባል ነገር አይሰራም አይሰራም። ሰይድ አይሰራም። እንደዚያ ብሎ ልጅ በልጅነቱ ነው የሚቀጣ። ደግሞም እሷም ብሎ ልጅ እቺ በቅሎ ማለት ነው። ጭራሽ ከፊት ለፊቷ ቁጭ አድርጋ አቻሮ ጊት ትለዋለች። አሁንም ያቻሮ ጊት ትለዋለች። አሁንም እሷም እንዳንቺ በልጅነት እድሜዋ ነው ያገባች። ልጅ ሁና ልጅ ሁና በአስራ አምስት አመቷ ታውቂያለሽ። ምን ነው አልነገረሽም እንዴ ሰይድ ንገራት በደንብ አስረዳት፣ በደንብ የሚስትህን ክብርም የራስህን ክብርም አታዋርድ ማለት ነው፣ ሰሄድ እንደዚህ ራስክን አስከብር፣ ወንድ ምሰል። እንደዚህ ነው ወንድ መምሰል ማለት ነው። እ ያልተቀጣን ሰው ቤተሰቦቿ አልቀጧትም፣ በደንብ አልተቀጣችም፣ በደንብ የሆነ ስርዓት አላዘችም። ስለዚህ ቅጣት እንደዚህ ጎበዝ፣ ዛሬ ቀበቷ ላየች አለው ማለት ነው። እንደሚቀጥል ተስፋ አለኝ። የምሬን ነው የምላችሁ፣ ያሞኛል። በነገራችን ላይ ሌላ አሮጊት አለ እኔ

እኔ ወይዘሮ ወይዘሪት ምናምን ደግሞ አንችን ብሎ ማቆላመጥ፣ አንች እኮ ማለት ነው። ውሻ ከታሰረችበት እናት አባቶች ሲያስቸግር ስታስቸግሪያቸው ማለት ነው። ጎዳና ላይ ጥለውሽ ነው። እዛ ጋ ያነሳች ሰይድ፣ ከታሰርሽበት ማለት ነው። ገብቶሻል አይደለ? ከታሰርሽበት ነው ፈቶ ማለት ነው። ይኸው እንደዚህ የለቀቀብን፣ እንደዚህ የለቀቀብን ይሁንሽ፣ ጋጠ ወጥ። እኔ እኔ ሰይድ ማለት ነው። ኧረ እባክህ ፍታት ፍታት፣ በቃ ሰይድ ፍታት የምር ነው የምል፣ ፍታት በቃች። ሚስት መቼም ተቀጣም፣ መቼም ሚስት ልትሆንህም አትችልም እንዴ። ቤትህን ተበታተንክ፣ ትዳርህን በታተንክ፣ ልጆችህንም በቃ እንደዚህ አደረግ። ለአንተ ልዩ ለአንተ ልዩ የሆነችውን ሚስትህን በዚህ ደረጃ እንገላታሃት። ብዙ ሆነችልህ፣ ብዙ ተንገላታች። ልጅ ይዛ ጭራሽ ደግሞ ትሰደባለች። ለዚህ ነው ቅጣት መቀጣት አለባት የምልህ። እና በቃ እኔ የምር የምር የምር እንዳያችሁት ነው። እኔ ማለት ነው እንደዚያ ንግስት ሱማያ እንደዚያ ስትሰድባት እንደዚያ ሽንት፣ ዛሬም ሽንት እያለች ነው። ሽንት በቃ አፏ ከሽንት ጋር እኔ በጣም የሚገርመኝ ነገር ማለት ነው ሽንት ማለት ነው። እኔ ይህ ነገር መርምሩልን እባካችሁ። በዙሪያ ያላችሁ ኡመሬ መልክቴ ድረስ መርምሩልን ማለት ነው። ይህንን ሽንት ምን ውስጥ እንደምታመጣው፣ ሽንትን ለምን እንደምትጠቀመው እሷ ራሷ አዩ ራሷ ለምን እንደምትጠቀመው ጠይቁልን። እርግጠኛ ነኝ ትጠቀምበታለች፣ ሽንትን ማለት ነው። ለምን እንደምትጠቀመው ግን አላውቅም ማለት ነው። ለምን በቃ ይቺ መተታም መተታም ናት። ስለዚህ ትረፍ ማለት ነው። እንደዚህ ነው ሰይድ መቅጣት የሚስቴን ክብር አትንኪ በል። እሷን እስከ ጓደኛዋ የምትባል ቡና እና ያች ጓደኛዋ ራሱ ማለት ነው ባላለኝ ብላለች ባልካላት፣ እንደዚህ ይቅጣት። የሰው ክብር አትንኪ ይበላት፣ የሰው ክብር አትንኪ አንችንሽ የምትሰደቢው ይበላት ማለት ነው። ንገረው ሰሄድ ያው ይደርሳ አላቀለሁ እና ደግሞ ዛሬ አንቺ ቲ ቅቤ ጠጥተዋል። ጋዳ ለጾሙ እንጂ ማለት ነው ያው የኛ ጾም አላለቀም፣ ታውቃላችሁ የዘንድሮን ጾምማ እንዲያው ፈጣሪ ብቻ ይወቀው፣ እስኪተውኝ እና በቃ ምን ልበላችሁ ዛሬ በጣም በጣም በጣም ምክንያቱም፣ ጠዋት ራሱ ላይቭ ገብቼ ላይቭ ላይ ሁኜ ራሱ ሰይድ ቀበቶ የለውም ወይ ቀበቶ የለውም ወይ ሚስቱን የሚገርፍበት ሚስቴ ናት የሚላትን ይችን ውሻ የሚገርፍበት ወይ ራሱን ያስከብር ወይ ብዬ ተናገር ነበር፣ እና ቀበቶ ኑሮ ስላየሁና በቀበቶ በደንብ ስላየሁ ደስ ብሎኛል ማለት ነው። በደንብ መቀጣት አለባት። ቁጭ ብለን ንግስቷን፣ መቼም ቢሆን መቼም ቢሆን እንዳታስነካት እንዳታስበው። ግልብጥ ብለን አንተን ማለት ነው ከቀበቶ የባሰ የቃላት ግርፋት ነው የምንገርፍህ። ሰይድ ይሄን አስብበት። የቃላት ግርፋት እንደምንገርፍህ እንዳትረሳ ማለት ነው፣ እንዳትረሳ። ስለዚህ አደቧን ተያዝ፣ ቦታዋን ተያዝ። አርፏ ትቀመጥ፣ ልኳን ትወቅ። እሷ እንደዚህ ያለች አፏን የምትከፍትበት ብልግናዋን እዚያ ከጓሮ ታድርገው፣ እዚያ ከጀርባ ከካሜራ ቢያንስ ከካሜራ ባለጌ ማለት ነው። ባለጌ ባለጌ ያሳደጋት እኔ ባለጌ እንጃ ራሱ ያሳደጋት አይመስለኝም። በነገራችን ላይ ይቅርታ አድርጉልኝና ቦታዋን የማታውቅ እኮ ናት። ቦታዋን ማለት ነው በቃ ቦታዋን በቃ እኔ ነኝ እኮ ይሄን ትዳር የበተንኩት እኔ ነኝ እኮ እንደዚህ ያደረግኩ። ስለዚህ እንዴት ልመልስ? የማትን ለመበተን አሁንም የምትጥር ባለጌ አንጀቴ እርሷል ዛሬ

ያንቺ ምላስ ያንቺ አቅም ያንቺ ፉከራ ያንቺ ወንድ ነህ ማለት ያንቺ እንደዚህ መፈታተን እስከዚህ ድረስ ነው። እስከዚህ ድረስ አዎ። ለዚያች አሮጌ ምን ታመጣለህ? አዎ፣ አሮጊት ናት ታዲያ እኔ ነኝ እንዲ አሮጊት አለች። አንቺ የአሮጊትነትን እድል ራሱ በዚህ ባህሪሽ መቼም አታገኘውም። በቅርቡ የምትሄጂ ሰው ነሽ አንቺ ራስሽ፣ በዚህ ባህሪሽ ማለት ነው፣ በዚህ ባህሪሽ ለማንኛውም ዛሬ በጣም ደስ ነው ያለኝ ማለት ነው። በጣም ነው ማለት ነው ደስ ያለኝ በጣም ልነግራችሁ አልችልም ማለት ነው። ሰው በሌላ ነገር በመልካም ነገር ይደሰታል አይደል? እኔ ግን በዚህ ነገር በጣም ነው የተደሰትኩት ማለት ነው። በደንብ ሰሄድ በደንብ ይቀራል። የሆነ የጆሮ አካባቢ ማለት ነው። ጆሮ አካባቢ በደንብ ይሄ ቅልብልብ አፋ አካባቢ ሱማዬ ስትነሳ እንደዚህ እንደዚህ ይሆናል። ታዲያ እንደ ታዲያ በልጆቹ እናት ትቀልጃለሽ እንዴ? በልጆቹ እናት ትቀልጃለሽ እንዴ? ቀልደኛ ባለጌ። ገና እስካላረፍሽ ድረስ እኔ እኔ ማዋይሽ ከራስሽ አልወርድ ማዋይሽ ማናት ብለሽ በደንብ ወቂኝ ማለት ነው። በደንብ ወቂኝ በደንብ ይወልሽ። ገና ገና እስካላረፍሽ ድረስ ከንግስቷ ራስ አንቺ ራስሽ እስካልወረድሽ ድረስ አንቺ ራስሽ ማለት ነው። ቀለብለብ እንደዚህ ምን ነው ያ የተቀለበለበ ምላስሽ የት ሄደ? ወንድ ነህ አንተ ስትመተኝን ዝም ብዬ አለው ነበር ያለች። ተነሽና ግጠሚዋ እውይወ የዛሬ ማ ልነግራችሁ አልችልም። ቤተሰብ ላይክ ሸር ሰብስክራይብ እያደረጋችሁ ነው። ግን በጣም ነው ደስ ያለኝ። ከምነግራችሁ በላይ ከምነግራችሁ በላይ ነው የረካሁት። በቃ ባያመኝ ኑሮ ልነግራችሁ አልችልም። እናም አንጀቴ እርሷል ማለት ነው። ዛሬ በደንብ እና በደንብ ነው ማለት ነው የተቀጣችው። በደንብ በደንብ ደስ ብሎኛል እኔ ማለት ነው። በደንብም ደግሞ መቀጣት አለባት እንደዚህ። በደንብ እያንዳንዷን ነገር ንግስቷን ማስከበር አለብህ ማለት ነው። እንደዚህ ከሆንክ ንጉሱ እንልሃለን ብለናል። ንጉሱ እሷን ከመታረቅ ከመሮጥህ በፊት በደንብ እንደዚህ መቅጣት አለብህ። በደንብ በቃ ዛሬ መስክሬላለሁ። ቀበቶ አለህ አይቻለው። ቀበቱን አድንቅ ያለው ማለት ነው። በቃ ንግስቷን እስካስከበርክ ድረስ አንተ ራስ ባመጣህት ውሻ ውሻህን፣ አንተ ራስ ማሰር ስላለብህ ማለት ነው። እንደዚህ ነው። ይሄ ነው አቅምሽ። የታባሽ ይሄ ነው አቅምሽ ማለት ነው። የንቺ አቅም ይሄ ነው። ምተነሽ

ሚስቱ የት ናት? ዛሬ በጣም ነው የረጋሁት። በጣም ነው ደስ ያለኝ ማለት ነው። ቤተሰብ ዛሬ ደስታችሁን አሳዩኝ። በላይክ በሰብስክራይብ በሼር አሳዩኝ ማለት ነው። ቤተሰብ በጣም ነው ደስ ያለኝ። ስላመመኝ ብቻ ነው እንጂ በቃ ፍክት ብያለሁ። አልኳችሁ ፍክት። በጣም ነው ደስ ያለኝ ማለት ነው። ወንድ ወንድ ሸጥቷል። በቃ ወንድ ወንድ አልኳችሁ። ወንድ ነው የሆነው ማለት ነው። ዛሬ ወንድ ነው የሆነው ስለዚህ ቀጥልበት ማለት ነው የምንፈልገው። ሳይድ ቀጥልበት፣ ልጅ ነሽ ምናምን አትበላት፣ በደንብ ቅጣት። ከልጅ አፍ ይሄ አይወጣም ማለት ነው፣ ልጅ ከሆነ አፍ ይሄ አይወጣም። ስለዚህ ቤተሰቦቿ ስላልቀጧት አንተ መቅጣት አለብህ ማለት ነው። እየተማማርን፣ ምግብን፣ ስራ፣ እውቀትን ሸምቱ፣ ተራ በተራ